የሶሪያ እና የፍልስጤም ጦርነት በይፋ ታወጀ። እንግዲህ ተዘጋጁ ኮማንዶች። እሱማ ብልጥናው ታረቀ ከሚስቱ ያንቺ ቤት ፈረሰ የልበ ቢሲቱ ብላ ሩታ ለፍቅር ቅኔ ጽፋለች ማለት ነው በኢንስታግራም ጎሽ። እንግዲህ ሚዲያው ቅኔ በቅኔ ሆኗል። በሰላም ነው በሰላም ነው። ይሻላል ሩታ እንደዚህ። ለማንኛውም ሌላኛው ባለቅኔዋ ጽጌን እንመልከታት ወገን፣ ጽጌን እንመልከታት። ጎሽ የባሳለና ገር ሀትልቀቅ ላይ አገሬ ሰው እናንተ ታናሽ ወንድሟ በግ እንግዲህ ጎትታ መታ እዛ እንገናኝ የሚል ኮሚኒቲዋ ላይ ጽፋለች ማለት ነው። እኔ ምለው ምን ነው ቅኔ በቅኔ ሆናችሁ፣ በሰላማችሁ ነው? እኛ እኮ ድሮም ፈርተን ነበር። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። በእነዚህ ልጆችማ በደንብ አድርገን መፈትፈት አለብን። በዶሮ ወጥ ይሁን በበግ ይሁን ብቻ በሱፍ አይታወቅም። ብቻ አንፈትፍት እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ፣ አላህ አብዛሊ ላላ ቪዲዮ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ፣ ላይክ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ አልላችሁ። ኮመንት ነው ኮመንት ነው አይደለም፣ እረ ፖስት የተደረገ ነው። እናንተ ዶ ቀለማኮ ደንግጣ ኮ ግራ ተጋባች ኮ የፖሰቱት ነገር አስደነገጠኝ። በሰላማችሁ ነው በሰላማችሁ ነው። እኔ እኮ ማታ ቲክቶክ ላይ እንደዚህ አይነት ነገር ተፖስቷል። እሱማ ብልጥ ነው፣ ታረቀ ከሚስቱ ያንቺ ቤት ምንድን ነው ፈረሰ የልበ ቢሲቱ የሚል በቲክቶክ ላይ ተለጥፎ ገብቼ ያየውት ሳየው ፌክ አካውንት መስሎ ነበር። ለካ ትዬ ሩታ በኢንስታግራሟ እንደዚህ አይነት ፖስትታለች ማለት ነው። ጎሽ እኛ የምንጠብቀው ሌላ፣ እናንተ የምትፖስቱልን ሌላ። በሰላማችሁ ነው እ በሰላማችሁ ነው። እኛ እኮ ድሮም አላማረንም፣ ድሮም አላማረንም ነበር። እኔ እኮ አዳንዶቻችሁ ሩታ ለፍቅር በቅኔ እንትናለቻት ሩታ ለፍቅር በቅኔ ተው እንጂ እንዴ ይሄ ቅኔ ለምን እንደሆነ እኮ ለምንድን ነው የማይገባችሁ? አሸብር አሁንም፣ እንግዲህ ልኮብናል ኮማንዱን ማለት ነው። ተዘጋጁ አስር አለቃዎች መቶ አለቃዎች ተዘጋጁ ኮማንዶች ማለት ነው። ያው መሰራችሁን እያስተካከላችሁ ተዘጋጁ። እንግዲህ ጦርነቱ ሊጀመር ነው፣ ሊጀመር ነው። እኔማ ጀምሩ፣ አይ ጀምሩ። ምክንያቱም ጠንዝተዋል። እንደ ቀዘቀዘ እኮ በረዶ ሆነ ሚዲያው ማለት ነው። እኛ እናንተ ስታሸብሩ ነው እኛ የሚስማማን ማለት ነው። ለማንኛውም ሩታ ለፍቅር በቅኔ ልትነካት ፈልጋ ሳይሆን እነሱ ድራማቸው ሊጀምሩ ነው ሊጀምሩ ማለት ነው። ጭራሽ የዱባይ ፎቅ እኮ ገጭ አርጋ እዛ ላይ እሱ ማ ብልጥ ነው። ታርቀ ብላ ሩታ ገጭ አላረገችም በሰላማ ነው። እኔ ግን ከእሷ ቅኔ ይልቅ የጽጌ ቅኔ ነው በጣም ያናደደኝ ማለት ነው። እውነት ለመናገር ያው ተነጋግረው ነው እነሱ ተነጋግረው ነው። ምን ያክል አነጋጋሪ ነገር እንደሚሰሩ በዚህ አጋጣሚ ማወቅ አለባቸው እነዚህ ልጆች ማለት ነው እና ብዙዎቻችሁ በኮመንትም ዞር ዞር ብዬ ሳይ ሩታ ፍቅርን ለመንካት ፈልጋ የጻፈችው ነው የመሰላችሁ ማለት ነው። አይደለም፣ እንዳትፎገሩ። ስራው ነው እየጀመሩት ያሉት፣ ስራውን ሊጀመር ነው እንዲህ ስራው ሊጀመር ነው። እስኪ ያስቡ ሰሞኑን ደዛ ድራማቸው ሲሰሩብን የነበረው እይታ ማለት ነው። በቃ በገዛ እጃችሁ እኮ ነው ድራማው እንዲጀመር የምታደርጉት ማለት ነው። አሁን የእኛ ዩቲዩብ ብቻ ሳይሆን የእነሱም ዩቲዩብ ቀስቀስ እያለ ነው። ስለዚህ የሆነ ድራማ የሆነ ፌክ ነገር መስራት ይፈልጋሉ ማለት ነው። እሷ በኢንስታግራም ሄዳ በመርፌ ወጋ ታደርጋለች። ጋሽ አሸብር ወይም ደግሞ አብርሃም በቲክቶክ ሄዶ የሆነ ነገር ወጋ ያደርጋል። ከዛ በኋላ በቃ የሶሪያውና የፍልስጤሙ ጦርነት በይፋ ይታወጫል ማለት ነው፣ ይታወጃል። ብቻ እናንተ የማዳን ቅመሞች ኮማንዶች መሳሪያችሁ አንግታችሁ በተጠባባቂነት መጠበቅ ነው ያለባችሁ። ው በተጠባባቂነት ማለት ነው። ሌላውን የገረመኝ ነገር ሌላኛው ባለቅኔዋ ማለት ነው። ምን የሚያክለው ግብዳው በግ ትላንትና ጎትታ ስትመጣ ብዙዎቻችን ያው እያወቅን ውስጣችንም እያወቀ አይ ይህማ በጣም አዝናኝና በጣም አስቂኝ እንትን ነው፣ የሰራሽ ቪዲዮ ነው የሰራሽው እያልን እያሞጋገስናት ነበረ ማለት ነው። ጭራሽ ጭራሽ እሷ ዛሬ በጎኗ አስቁማ ከፊት ለፊቱ አስቁማ እዛው እንገናኛለች ማለት ነው። እውነትሽን ነው ጽጌዬ፣ እውነትሽን ነው። እኛ እኮ ትናንትና ቅኔው ለምን እንደምትናገር ገብቶን ነበረ። ግን ትንሽ ስላዝናናሽን ያው ቅብጠትሽ በጣም ስለምንወዶ ስትቀብጪ በጣም ስለምታዝናኝን በዛ ተነስተን ነው የሚያስቅ የሚያዝናና ቪዲዮ ያልንሽ እንጂ ቅኔውማ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። እናንተ ቅኔውን ተነጋግራችሁ ብትሰሩትም አንዳንድ የሚያናድዳቸው ይኖራሉ። እንከባበር እንጂ እንከባበር፣ እንደ በሰላማችሁ ነው። እንግዲህ የፅጌ ቅኔ ያልገባችሁ ሰዎች በደንብ አድርጌ መንጠር መንጠርጠር አድርጌ ላስረዳችሁ። አንዳንድ ልጆች ማለት ነው የአብርሽ እና የሩታ አድናቂዎች ደጋፊዎች፣ አልላችሁም አድናቂዎች፣ በጣም ስለሚወዷቸውና በጣም ስለሚያደንቋቸው በግ እያሉ ስም ይሰይሙላቸዋል ማለት ነው በግ በግ ደግሞ ምናክል የዋህና ምናክል ጥሩ እንደሆነ ይታወቃል። በግ መባል ምንም የሚያሳፍር ነገር የለውም። በግ ደግሞ ጥቅሙም ይታወቃል። ሶ በግ እያሉ የአብርሃምና የሩታ በጎች እያሉ ይጠሯቸዋል ማለት ነው። ስለዚህ የጽጌ ቅኔ ለምን እንደሆነ አሁን በደንብ አድርጎ የሚገባችው ይሆናል ማለት ነው። እዛ እንገናኝ ያለችው በግን አንጠልጥላ መታ ለሩታና ለአብሬሽን አድራቂዎች ነው። ለማንኛውም በጣም ነው የሚደብረው ነህ ለመናገር ማለት ነው። ያው እነዚህ በግ ተብለው የሚጠሩት የዋሆቹ ሚስኪኖቹ አድናቂዎች እነሱ ሲያዩላችሁ እኮ ነው ትልቅ ቦታ የምትደርሱት ማለት ነው። ብዙ እይታ የሚኖራችሁ ማለት ነው። ምድረ ክርትና እንከፉላ ማለት ነው። አድናቂና ወዳጅማ እናንተ ኮመንታተሮች ማለት የእናንተ ኦዲየንሶች እንደዚህ እንትን ልትሉ አይገባም ይሄ ትንሽ ምንድን ነው ምን ብዬ ልንገራችሁ ማለት ንቀት ነው የሚያስመስለው ማለት ነው እትዬ ጽጌ ንቀት ያስመስልብሻል እኛ ትላንትና እውነት ለመናገር አእምሮዬ እያወቀ ነው በግ ይዛ ስትመጣ በጣም አዝናኝ ነው በጣም አስቅኝ ነው ብዬ ቪዲዮ የሰራውት ማለት ነው ነገር ግን በጉ ለምን ይዛው እንደመጣች እኔ ገብቶኝ ነበር ወላይ ለምን ይዘው እንደመጣች ማለት ነው ብዙዎቹን በኮመንትን ብዙዎቹ ቪዲዮ ሰርተውበታል። እኔ ግን እንደዛ ለማለት ስላልፈለግኩኝ በጣም አዝናኝና አስቂኝ ቪዲዮ ነው ብዬ ተናገርኩ ማለት ነው። ዛሬ ግን ደግመሽ ስትመጪ ግን ልናገርሽ እፈልጋለሁ። ይደብራል፣ ያሳፍራል። እነዚህ በግ ብላችሁ የምትጠሯቸው ልጆች ስለሚያዩዋችሁ ነው፣ ላይክ ስለሚያደርጓችሁ፣ ሰብስክራይብ ስለሚያደርጓችሁ ነው ትልቅ ደረጃ የደረሳችሁት ማለት ነው። ክርቶች በጣም ነው የሚደብረው። ለማንኛውም ያው ለምን ይዛችሁት እንደመጣችሁ እኛ ይገባናል። እንደዚህ አይነት ተነጋግራችሁ ቪዲዮ ትሰራላችሁ። ከዛ በኋላ እርስ በርስ ሰው ይባላል ማለት ነው። ለማንኛውም የማደንቅ መሞችዬ የግባችሁ የነዚህ ቅኔያቸው ማለት ነው ሊገባችሁ ይገባል። እርስ በርስ እንዳትጣሉ ከዚህ በኋላ ማለት ነው። እዛ ሄዳችሁ በጋችሁ ፈልጉ። ለማንኛውም ሰላማችሁ አላህ ያብዛልኝ። በሌላ ቪዲዮ እስከምንገናኝ ባይ ላይክ ማድረጋችሁን እንዳ